ሰላም ጤነ እስጥልኝ። እንደምን ሰነበታችሁ? የእግዚአብሔር አምላካችን ስም የተመሰገነ ይሆን። ዛሬ ይዤላችሁ የቀረብኩት የመጽሐፍ ቅዱስ ክፍል በራእይ ዮሐንስ ምዕራፍ ሁለት ላይ እና ምዕራፍ ሶስት ላይ ለሰባቱ አብያተ ክርስቲያናት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በሐዋርያው ቅዱስ ዮሐንስ በኩል የተጻፈውን መልእክት ነው ይዤላቸው የቀረብኩት። እንዲህ ይላል፣ በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ ሰባቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፤ ስራህንና ድካምህን ትዕግስትንም አውቃለሁ። ክፎችንም ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነህ እንዳገኛቸው አውቃለሁ ታግሰህማል ስለ ስሜን ብለህ ጸንታ አልደከምህም። ዳሩ ግን የምነቅፍብህ ነገር አለኝ የቀደመውን ፍቅርህን ትትሃልና። እንግዲህ ከወዴት እንደ ወደቅ አስብ፣ ንስሐም ግባ የቀደመውንም ስራህን አድርግ፣ አለዚያ መጣባ አለው። ንስሐም ባት ገባ መቅረዝህን ከስፍራው አወስዳለሁ። ነገር ግን ይህ አለህ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልታሃልና መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ይላል እግዚአብሔር። የአምላካችን ስም እየተመሰገነ ይሆን። ይሄ የራእይ ዮሐንስ ምዕራፍ ሁለት እና ምዕራፍ ሶስት በቀጥታ ለሰባቱ አብያተ ክርስቲያናት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተላከ መልእክት ነው። ከነዚህ ከሰባቱ አብያተ ክርስቲያናት መካከል ያልተነቀፉትና ማንም አክሊልህን እንዳያወስድብህ ያለህን አጽንተህ ያዝ ከተባለው ከፊላደልፊያው ቤተ ክርስቲያንና በሰምረኔስ ያለቿ ቤተ ክርስቲያን እስከ ሞት ድረስ የታመንክ ሁን ከተባሉት በስተቀር አምስቱም ሌሎቹ አብያተ ክርስቲያናት ጉድለት ስላለባቸው፣ ችግር ስላለባቸው የቤተ ክርስቲያን ባለቤት ጌታችንና አምላካችን ኢየሱስ ክርስቶስ ንስሐ ግቡ፣ የቀደመ ሥራችሁን አድርጉ፣ ጆሮ ያለው ይስማ፣ ተመለሱ የሚል የጌታ መልእክት ነው። ራሳችሁን መርምሩ የሚል ትእዛዝ ነው። ይሄንን የሚናገረው ሁሉን የሚያውቅ ጌታችንና አምላካችን ኢየሱስ ክርስቶስ ነው። ቤተ ክርስቲያንን፣ የቤተ ክርስቲያን ምእመናንን፣ የቤተ ክርስቲያን መሪዎችን ሁለንተና የሚያውቅ እኔ አውቃለሁ እያለ ለእያንዳንዱ ቤተ ክርስቲያን የሚናገር ጌታ ኢየሱስ ክርስቶስ ነው። ስለዚህ ማስጠንቀቂያ ነው ለአብያተ ክርስቲያናት የተሰጠ ጌታ ኢየሱስ የሚሰማ ይፈልጋል ስለዚህ የማይሰማና የማይመለስ ካለ ደግሞ ፍርድ እንዳለ ይናገራል ለሚሰሙና ለሚመለሱ ደግሞ ከእግዚአብሔር ዘንድ ዋጋ እንዳለው ተናግሯል ጌታችንና አምላካችን ኢየሱስ ክርስቶስ የእግዚአብሔር የአምላካችን ስም የተመሰገነ ይሆን። የኤፌሶን ቤተ ክርስቲያን ከምዕራፍ ሁለት ከቁጥር አንድ እስከ ሰባት ድረስ አሁን ያነበብኩላችሁ እጅግ ጠንካራ የሆነች የከበረች ቤተ ክርስቲያን ናት። ኤፌሶን በእስያ የምትገኝ የእስያ የጣዖት አምልኮ ማዕከል ናት። ልክ ኢየሩሳሌም የእግዚአብሔር አምልኮ የሚካሄድባት ማዕከል እንደሆነች ሁሉ ኤፌሶንም አርጤሚስ የተባለች ጣዖት ቤተ መቅደስ ያለበትና በዛ ቤተ መቅደስ የምትመለክ የአሕዛብ አማልክት የአምልኮ ማዕከል ናት። የአርጤሚስ ጣዖት በዚች ከተማ ውስጥ ስለሚሸጥ ይሄን የሚሸጡ ሰዎች ባለጠጎች ናቸው። ዝሙት በልቅነት የሚካሄድባት ስካር የሞላባት ጉልበተኞች የወደዱትን የሚያደርጉባት ከተማ ናት። ክርስቲያኖች ደግሞ በዚች ከተማ ውስጥ እጅግ የሚጠሉባት ከተማ ናት። የኤፌሶን ቤተ ክርስቲያን የተመሰረተችው በእንደዚህ አይነት በአሕዛብ ከተማ ውስጥ ነው። የኤፌሶን ቤተ ክርስቲያን የተመሠረተችው በታላላቅ መምህራን ነው። በሐዋርያት ሥራ ምዕራፍ 18፣ 19 እና 20 ላይ በኤፌሶን የእግዚአብሔር አገልጋዮች እንዴት እንዳገለገሉ እግዚአብሔር በመካከላቸው እንዴት ታላላቅ ድንቅንና ተአምራትን እንዳደረገ የኤፌሶን ቤተ ክርስቲያን በዛ እንዴት እንደተመሰረተች የሚናገር ክፍል ነው። ብዙ መጽሐፍ ገላጮች ብዙ ጣዖት አምላኪዎች ወደ እግዚአብሔር መንግስት የተመለሱበት በዛች ቤተ ክርስቲያን ውስጥ ታላላቅ አገልጋዮች ያገለገሉባት ቤተ ክርስቲያን ናት። እነ ጵርስቅላ፣ እነ አቂላ፣ እነ አጵሎስ፣ እነ ጢሞቴዎስ፣ ሐዋርያው ቅዱስ ጳውሎስ፣ በመጨረሻም ደግሞ ሐዋርያው ቅዱስ ዮሐንስ በዛች ቤተ ክርስቲያን ውስጥ አገልግለዋል። የኤፌሶን ቤተ ክርስቲያን ጠንካራ ቤተ ክርስቲያን ናት። በመንፈሳዊ ነገር የበረቱ ናቸው። በአገልግሎት የበረቱ ናቸው። ስለዚህ የኤፌሶን ቤተ ክርስቲያን በጌታ የተመሰገነች ናት። ምዕራፍ ሁለት ቁጥር ሁለት ላይ በራዕይ ዮሐንስ ስራህንና ድካምህን ትዕግስትንም አውቃለሁ ክፎችንም ልትታገዝ እንዳትችል እንዲሁም ሳይሆኑ ሐዋርያትነን የሚሉትን መርምረህ ሐሰተኞች ሆነ እንዳገኛቸው አውቃለሁ ይላል። ጌታ ስለ ኤፌሶን ቤተ ክርስቲያን ሲመሰክር አውቃለሁ ታግሰህም አል ስለ ስሜም ብለህ ጸንተህ አልደከምክም ይላል። እንግዲህ በዚህ ውስጥ የምንመለከተው ሦስት ነገሮች እንመለከታለን። አንደኛ ትጉዎች ነበሩ። አንድ ጤነኛ ቤተ ክርስቲያን ልትሰራ የሚገባትን ሳይታክቱ ሌትና ቀን የሚያገለግሉ ትጉዎች ነበሩ። የሚጾሙ፣ የሚጸልዩ፣ የሚመሰክሩ፣ የሚያስተምሩ በቅድስና የሚኖሩ እሁድን ሳይጠብቁ ዕለት ዕለት የሚተጉ ክርስቲያኖች ነበሩ። ሁለተኛ ታጋሾች ነበሩ። ታግስሃል ይላል። ከኢአማንያን በአካባቢያቸው ከነበሩ ክርስቶስን፣ እግዚአብሔርን ከሚጠሉ ክርስቲያኖችን ከሚያሳድዱ ከጠላቶቻቸው የሚደርስባቸውን መከራና ፈተና እስከ መጨረሻው ድረስ ታግሰው የጸኑ ስለነበረ ጌታ ታጋሽ መሆናቸውን ይመሰክርላቸዋል። ታግሰህማል ይላል። ሦስተኛ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነ እንዳገኘሃቸው አውቃለሁ ይላል። ሐሰተኛ መምህራንን ትምህርታቸውን ማስተናገድ አልፈለጉም። ሐሰተኞችን ለመለየት ደግሞ ሕይወትና ዕውቀት ያስፈልጋል። የኤፌሶን ቤተ ክርስቲያን በእውቀት የጎለበቱ እውነተኞችንና ሐሰተኞችን መለየት የሚችሉ ነበሩ። በውሃ ላይ እንዳለ ኩበት የሚንሳፈፉ፣ ነፋስ በነፈሰበት የሚነፍሱ አልነበሩም። ሐሰተኛ መምህራንን ትምህርታቸው ሐሰተኛ መሆኑን ገልጠው በመናገር ሐሰተኞችን ፈትነው ካረጋገጡ በኋላ በቤተ ክርስቲያን ውስጥ እንዳይሰሩ፣ እንዳያስተምሩ፣ እንዳያገለግሉ አድርገዋል። በነዚህ በሦስት ነገሮች ጌታ ኢየሱስ ያመሰግናቸዋል። ወገኖቼ የእግዚአብሔርን ወንጌል መስበክ አንድ ነገር ነው፣ አስፈላጊ ነው። የተሰበከውንና ምእመናን አምነው የዳኑበትን እውነተኛውን ወንጌል ደግሞ የሰይጣን አገልጋዮች ሊበርዙ ሊያጠፉ ሐሰተኞች ወደ ቤተ ክርስቲያን ውስጥ ይመጣሉ። ስንዴ እንዳለ ሁሉ እንክርዳድ ይኖራል። እውነተኛ አገልጋዮች እንዳሉ ሁሉ ሐሰተኞች መምህራን፣ ሐሰተኞች አገልጋዮች ይኖራሉ። እነዚህን ሐሰተኞችን ከእውነተኞች ለመለየት መማር ያስፈልጋል፣ እውቀት ያስፈልጋል። ስለዚህ ማስተማር ብቻ ሳይሆን ያስተማርነውን ትምህርት መጠበቅ፣ ከስህተት ትምህርት መጠበቅ ሐዋርያዊ አገልግሎት ነው፣ የቤተ ክርስቲያን ግዴታዋ ነው። ስለዚህ በግልም ሆነ በቤተ ክርስቲያን ያለን አገልግሎት ሁሉን በሚመረምርና ሁሉን በሚያውቅ ጌታ ፊት እንታያለን። ጌታ ሁሉን አውቃለሁ ይላል። እዚህ በራእየ ዮሐንስ ምዕራፍ 1 ቁጥር 14 ላይ ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ፣ ዓይኖቹም እንደ እሳት ነበልባል ነበሩ ይላል። ይሄ ጌታ ኢየሱስ ክርስቶስ ከእርሱ ዓይን የሚሰወር የለም። ጌታ ያለፈውን፣ ያሁኑን፣ የነገውን ጠቅላላ ማንነታችንን ለአገልግሎት የሚያነሳሳንን ውስጣዊ ሞቲቭ ይመለከታል። ጌታ እነዚህ የኤፌሶን ቤተ ክርስቲያን ምእመናንና እረኞች ትጎች በመከራ ታጋሾችና ጽኑዎች፣ ሐሰተኞችን ባለማስተናገዳቸው የተመሰገኑ ቢሆንም ውጫዊውን ሳይሆን ውስጣችንን በሚመረምር ጌታ ፊት ሲታይ የጎደላቸው ታላቅ ነገር አለ። ይሄ የጎደላቸው ታላቅ ነገር የቀደመውን ፍቅራቸውን መርሳታቸው ነው። የቀደመውን ለጌታ የነበራቸውን ፍቅር ትተዋል። የሚያገለግሉት አገልግሎታቸው ከፍቅር የመነጨ አይደለም። ስለዚህ የቀደመውን ፍቅርህን ትተሃል በሚል ይነቅፋቸዋል። ወገኖቼ በዚህ ትምህርት ውስጥ በዚህ ቃል ውስጥ የምናገኘው ትምህርት አንደኛ፣ እግዚአብሔር ከምናገለግለው አገልግሎት ይልቅ፣ ከምናስተምረው ትምህርት ይልቅ፣ ከስጦታችን ሁሉ ይልቅ ለአገልግሎት የሚያነሳሳንን ውስጣዊ ኃይል ይመለከታል፣ ያያል። ጌታ ብዙ አገልግሎታችን ከምን እንደመነጨ ጌታ ይመለከታል። በዚህ ዘመን አገልግሎት መነሻው ከውስጥ ሞቲቬት የሚያደርገን የሚያነሳሳን ምን ይሆን? ገንዘብ ይሆን? ታዋቂ መሆን ይሆን በሰዎች ዘንድ? ወይስ ቅናት? ወይስ ክብር? ወይስ ስልጣን? ወይስ ለዲኖሚኔሽናችን ለቤተ እምነታችን ያለን ቅናት ይሆን? ወገኖቼ ከውስጥ የሚያነሳሳን ለአገልግሎት የሚያነሳሳን የእግዚአብሔር ፍቅር ለሰው ያለን ፍቅር ካልሆነ አገልግሎታችን ሁሉ ከንቱ ነው። ያለ ፍቅር የሚደረግ አገልግሎት ሁሉ ከንቱ ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ ዐሥራ ሦስት ከቁጥር አንድ እስከ ሦስት ባለው ክፍል ውስጥ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ፣ እንደሚንሿሿ ጸናጽል ነኝ አለ እንደ ቆርቆሮ ትንቢት ቢኖረኝ ሚስጢርንም ሁሉ ባውቅ እውቀትንም ሁሉ ቢኖረኝ ተራሮችንም የሚያፈልስ እምነት እንኳ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ አለ። ድሆችንም ልመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም አለ፣ ወገኖቼ እነዚህ የኤፌሶን ቤተ ክርስቲያን ምእመናንና የቤተ ክርስቲያን መሪዎች የነበራቸው አገልግሎት ዛሬ በዚህ ዘመን እኛ ከምናገለግለው አገልግሎት የተለየ ነው። እግዚአብሔር ያመሰገናቸው ናቸው። ነገር ግን ፍቅር አልነበራቸው። ስለዚህ ከወዴት እንደ ወደቅህ አስብ ይላል። ከወዴት እንደ ወደቅህ አስታውስ፣ ተመልከት፣ ንስሐም ግባ የቀደመውንም ፍቅርህን የቀደመውንም ስራህን አድርግ ብሎ ጌታ ይገስጻል። ወገኖቼ፣ አገልግሎት ከማገልገላችን በፊት የምናገለግለው በምን አይነት መንፈስ እንደሆነ ራሳችንን ልንጠይቅ ይገባል። ወደ ኋላ መለስ ብለን ራሳችንን ማየት ይገባናል። ለጌታና ለወንድሞቻችን፣ ለሚጠፉ ሰዎች ፍቅር ከሌለን አደጋ ውስጥ መሆናችንን ማወቅ አለብን። ራሳችንን ማየት ብቻ ሳይሆን ማዘንና መጸጸት ብቻ ሳይሆን ንስሐ መግባት ያስፈልገናል። እውነተኛ ንስሐ ከስህተት ተመልሶ በተግባር መታረም ማለት ነው። ንስሐ የአፍ የአእምሮ ጉዳይ ብቻ አይደለም። ንስሐ ከልብ የመነጨ መመለስ ነው። የአፍ ጂምናስቲክ አይደለም። የቀደመውን ሥራህን አድርግ ይላል። ከፍቅር የመነጨ አገልግሎት ህይወት ያለው አገልግሎት ነው ፍቅር ተግባር ነው የአፍ የቃላት ጨዋታ አይደለም በቃል ብቻ ሳይሆን በስራ እንዋደድ ይላል ሐዋርያው ቅዱስ ዮሐንስ በአንደኛ ዮሐንስ ምዕራፍ ሶስት ቁጥር 20 ላይ ወገኖቼ በልማድ በግዴታ ሳይሆን በፍቅር ተነሳስቶ ለእግዚአብሔር ክብር የሚሆን ስራ መስራት ያስፈልጋል አለዚያ እመጣብሃለሁ ንስሐ ባትገባ መቅረዝህን ከስፍራው እወስዳለሁ ይለን። ወገኖቼ ያለ ፍቅር በምናገለግለው አገልግሎት ዝማሬ ቢሆን፣ ትምህርት ቢሆን፣ ጉባኤ ቢሆን፣ ምጽዋት ቢሆን፣ እስከ ሞት ድረስ እንኳ የታመንን መከራ የምንቀበል ቢሆን ፍቅር ከሌለን ጌታ ከእኛ ጋር አብሮ የለም። ጌታ ኢየሱስ ክርስቶስ በእንደዛ ፍቅር በሌለበት አገልግሎት ውስጥ በመካከላችን አይኖርም። ሙሽራው በሌለበት ብቻን ሙሽሪት ብትቀመጥ እድምተኛ ከቦ ቢዘፍን ቢጨፍር እልል ቢል ሙሽራው ከሌለ ሰርግ ቤት ሳይሆን ሐዘን ቤት ነው። ፍቅር በሌለበት ጌታ አይኖርም፣ ጫጫታ ነው፣ ሐዘን ነው። ሙሽሪት ያለ ሙሽራው ብትቀመጥ ምን ዋጋ አለው? ፍቅር ባለበት በዚያ ጌታ ኢየሱስ አለ። በዮሐንስ ወንጌል ምዕራፍ 13 ከቁጥር 34 እስከ 35 ድረስ ጌታ ኢየሱስ ለደቀ መዛሙርቱ እርስ በርሳችሁ ትዋደዱ ዘንድ እንደ ወደድኋችሁ እናንተም ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ እናንተ የእኔ ደቀ መዛሙርት እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ አለ ጌታ። የክርስቶስ መሆናችን ብቻ አይደለም፣ ዓለሙም እኛ የክርስቶስ መሆናችን የሚታወቀው በመካከላችን ፍቅር ሲኖር ነው። ያለ ፍቅር የምናገለግለው አገልግሎት ከንቱ ነው። በአንደኛ ዮሐንስ ምዕራፍ አራት ቁጥር 16 እስከ 17 ድረስ ሐዋርያው ዮሐንስ እኛም ይላል እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል፣ እግዚአብሔር ፍቅር ነው በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል አለ። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። እርስ በእርሳችን ፍቅር ቢኖረን በፍቅርም የምናገለግል ከሆነ በትክክል ጌታ ኢየሱስ በመካከላችን እንዳለ ይታወቃል። ወገኖቼ በማቴዎስ ወንጌል ምዕራፍ ሰባት የማቴዎስ ወንጌል ምዕራፍ ሰባት ከቁጥር 21 እስከ 23 ድረስ ያለውን አነባለሁ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን፣ በመጨረሻው ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል የዚያን ጊዜም ከቶ አላወቅኳችሁም እናንተ አመጸኞች ከእኔ ራቁ ብዬ መሰክርባቸዋለሁ፣ ይላል። ይሄ ጌታ ኢየሱስ የተናገረው ቃል ነው። እነዚህ ሰዎች አጋንንት አስወጥተዋል፣ ትንቢት ተናግረዋል፣ ድወያንን ፈውሰዋል፣ ድንቅንና ተአምራትን አድርገዋል። ነገር ግን ይህን ሁሉ ያደርጉት የነበረው ያለ ፍቅር ነው። ከበስተጀርባ እንዲያገለግሉ የሚያደርጋቸው ሌላ ነው። ገንዘብ ነው፣ ክብር ነው፣ ቅናት ነው ሃይማኖትኝነት ነው፣ ብሔራዊነት ነው። ስለዚህ ጌታ የልብን ነገር ይመረምራል። ወገኖቼ ዛሬ በዘመናችን በቤተ ክርስቲያናችን ውስጥ የምናገለግለው ወገኖቻችንን የምናገለግለው፣ የምንመሰክረው፣ የምንናገረው የእግዚአብሔርን ፍቅር መሠረት አድርገን ነው። ራሳችንን ልንጠይቅ ይገባል። ፍቅር ከሌለን አገልግሎታችን ሁሉ ከንቱ ነው። በጥላቻ ማገልገል አይቻልም። በእልህ ማገልገል አይቻልም። በፉክክር ማገልገል አይቻልም። ለገንዘብ ብሎ ማገልገል አይቻልም። ለስልጣን ብሎ ማገልገል አይቻልም። ወገኖቼ አገልግሎት በፍቅር አገልግሎት በትህትና የሚከናወን የእግዚአብሔር ሥራ ነው። እንግዲህ ወገኖቼ ይህን ያህል ከተነጋገርን የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን። ወስብአት ለእግዚአብሔር፣ አሜን።